እንግዲህ አሁን እያየን ያለ ነው የሶስተኛው ዙር የመቶ ቀን ግምገማ ወይም ደሞ የዘጠኝ ወር ነው። በዚህ ውስጥ እንግዲህ ዘንድሮ እቅዱን ስናቅድ ኢትዮጵያ ስምንት ነጥብ አራት ፐርሰንት አጠቃላይ እድገት ይኖራታል ተብሎ ሲቀመጥ ግብርናው ዘርፍ ደግሞ ስድስት ነጥብ አንድ ፐርሰንት ለዚህ አስተዋጽኦ እንዲያደርገ ግብ ተጥሎ ነው ወደ ስራ የገባ ነው። ለእነዚህም በመኸር በበልግ በመስኖ መሰራት የሚገባቸውን ግቦች ጥለን የገባንበት ሁኔታ አለ። ከዚያ አንጻር አሁን በዘጠኝ ወሩ ላይ ያየ ነው። ለምሳሌ አሁን ያለፈው መህር ሀያ ነጥብ አምስት ሚሊዮን ሄክታር በምህር ተሸፍነዋል። ይሄ ከባለፈው አመት ምህር ጋር ሲታይ የሶስት ሚሊዮን ብልጫ አለው በመሬት ስፋት ብቻ ሳይሆን በምርት የዋና ዋና ሰብሎችን ብቻ የሰብልን ብቻ ብንወስድ ባለፈው ተመሳሳይ ጊዜ ወደ 505 ሚሊዮን ኩንታል ነው ከሰብል ምርት ብቻ የሰበሰብ ነው። ዘንድሮ ይሄኛው ወደ 610 ሚሊዮን ኩንታል ነው። ይሄ እንግዲህ በመቶ ሚሊዮን ኩንታል በመኸር ጊዜ ብቻ የሚመረተው ላይ ጭማሪ ያለው ማለት ነው። ከዛ ውስጥ የመኸርን ስንዴ ብቻ ነጥለን ብንወስድ አምና በመኸር 122 ሚሊዮን ኩንታል ስንዴ ነበር ያመረት ነው። ዘንድሮ ወደ 152 ሚሊዮን ኩንታል ነው ያመረት ነው። የ30 ሚሊዮን ኩንታል ብልጫ አለው። ስለዚህ የመኸር እቅዳችን ለግብርናው ዘርፍ ከተሰጠው አገራዊ እድገት ከማሳካት አንጻር ከእቅዳችን በላይ የተሰራበት ሁኔታ አለ። ወደ መስኖ ስንመጣ መስኖ በሰብልና በሆርቲካልቸር እስከ 5 ሚሊዮን ለመሸፈን ነበር ያቀድ ነው። መስኖ የስንዴን ብቻ ብንወስድ ወደ 3.5 ሚሊዮን ሄክታር ሸፍነናል። አምና 3 ሚሊዮን ነበረ ለመድረስ የቻልነው የግማሽ ሚሊዮን የመሬት ጭማሪ ያለው ምርቱ ሙሉ በሙሉ ተሰብስቦ ባይጠናቀቅም ማለት ነው። ስለዚህ ከመኸርና መስኖ ላይ አሁን እየተሰራ ያለና ተሰብስቦ ያልተጠናቀቀውን ምርት ስንወስድ ለሰብል ምርት ያዝ ናቸው ግቦች ሙሉ በሙሉ የሚሳኩና ከግቡ በላይ እንደሚሄዱ አይተናል። ከግብርና ዘርፍ አንጻር ሌላው ለሀገራዊ ምርቱ ትልቅ አስተዋጽኦ ያለው የእንስሳት ሀብት ዘርፉ ነው። በእንስሳት ሀብት ዘርፉ ላይ በተለይ ከሌማ ትሩፋት ጋር ተያይዞ የተሰሩ ስራዎች በጣም ከፍተኛ ውጤት ማምጣት ጀምረዋል። ለምሳሌ ከእንቁላል ምርት ከዶሮ ስጋ ምርት አንጻር ስናይ ባለፈው አመት አመቱ ሙሉ ሰርተን የደረስንበት የአንድ ቀን ጫጩት ስርጭት ወደ 75 ሚሊየን እስከ 8 80 ሚሊየን ነው የነበረው። አሁን በዘጠኝ ወሩ ላይ ዘጠና ሚሊየን ላይ ደርሰናል። ቅዳችን ወደ መቶ 5 150 እንደርሳለን የሚል ነው። ምክንያቱም ቢሻንጉራቻ ላይ ዘንድሮ ያስጀመር ነው የቅድመ ውላጅ ፕሮጀክት ወደ ስራ ስለሚገባ ለጫጩት የሚያስፈልገው ያስፈልገው ግብዓት ሀገር ውስጥ ኢትዮጵያ ማምረስ ስለምትጀምር ማለት ነው። ይሄ እንግዲህ ሌማትሮፋ ስንጀምር 26 ሚሊዮን አካባቢ የነበረው አሁን በዘጠኝ ወር ስለ 90 ሚሊዮን ነው እያወራን ያለ ነው። ወተት ምርቶችን ለማሳደግ በተለይ በዚህ የተሻሻሉ ዝርያዎች የማዳቀል ኢትዮጵያ ከሁለት ዓመት በፊት ሌማትሮፋ ስንጀምር ግማሽ ሚሊዮን ነበረ መስራት የምንችለው፣ አሁን በዘጠኝ ወር ሶስት ሚሊዮን ነው የሰራ ነው። የአራት አምስት እጥፍ ነው። በዛው ልክ የወተት ምርት የማር ምርት የአሳ ምርት የጨመረበት ሁኔታ አለ። እነዚህ ምርቶች በሀገራዊ ምርት እድገቱ ውስጥ የላይቭስቶክ ዘርፉ ያለውንም በዛው ልክ አስተዋጽኦ እንደሚያደርግ ነው የገመገብ ነው ማለት ነው። ገበያን ከማረጋጋትና የኑሮ ውድነትን ከማረጋጋት አንጻር የተመዘገበውን የኢንፍሌሽን ውስጥ የምግብ ምርቶች ኢንፍሌሽን ወደ 11.8 ፐርሰንት ወርዷል። ከዚህ በፊት እንደውም ምግብ ነክ ያልሆነው በላይ ነበረ፣ የምግብ ኢንፍሌሽን። ይሄ አገራዊ ምርቱ ምን ያክል ወደ ገበያ እየገባ ያለበት ሁኔታ ነው የሚያሳየው። አት ዘ ሴም ታይም ደግሞ የግብርና ኤክስፖርት ምርቶች ደግሞ ጨምረዋል። የአገር ውስጥ ፍጆታው ላይም ትልቅ አስተዋጽኦ አድርጓል። የቡና ምርት የጥራጥሬ፣ የቅባት እህሎች፣ የአበባ ከተቀመጠላቸው የኤክስፖርት ምርቶች ሁሉም ከታርጌታቸው በላይ ነው፣ ኤክስፖርት ያደረግ ነው። ለምሳሌ ባለፈው ዘጠኝ ወር ሁለት ነጥብ ስድስት ቢሊየን ዶላር ግብርናው ዘርፍ ለኤክስፖርት አስተዋጽኦ አድርጓል። ይሄ ከዘጠኝ ወሩ እቅድ አንጻር ስናይ የ16 ፐርሰንት ብልጫ አለው። ከአምና አንጻር ደግሞ ስናይ ተመሳሳይ ወቅት ጋር ስናይ 30 ከመቶ በላይ ብልጫ አለው። በተለይ ቡና ብቻውን አንድ ነጥብ አምስት ቢሊየን የውጭ ምንዛሪ ያስገኘበት ሁኔታ አለ። አመቱን ሙሉ አምና ትልቅ ሪኮርድ ነው ብለን ለኢትዮጵያ ሴሌብሬት ያደረግነው 1.43 ቢሊዮን ዩኤስ ዶላር ነው ማግኘት የቻልነው። ይህንም በ9 ወር ውስጥ 1.5 አሳክተናል ዘንድሮ። ስራ እድል ፈጠራ ላይ የግብርናው ዘርፍ ከተፈጠረው ወደ ሶስት ሚሊዮን አካባቢ የስራ እድል ውስጥ በ9 ወር ውስጥ 1.2 ሚሊዮኑን ከአንድ ሶስተኛ በላይ ግብርና ዘርፍ ነው አስተዋጽኦ ያደረገው። በስራ እድል ፈጠራም ጭምር የግብርና ዘርፍ ኮንትሪቢሽን በጣም ትልቅ ነበረ ብሎ መውሰድ ይቻላል። ስለዚህ እንደ አጠቃላይ የምግብ ዋስትናን ከማረጋገጥ ወጪ ምርቶችን ከመጨመር፣ ስራ እድልን ከመፍጠር፣ እንደገና ደግሞ ተኪ ምርቶችን ስንዴን ጨምሮ የተገኙ ውጤቶች ለግብርና ዘርፉ በዘጠኝ ወሩ የተቀመጠውንም ግብ እና ለአመት ደግሞ እናሳካለን ብለን ያለውን ሀገራዊ እድገት ከማሳካት አንጻር ከተቀመጠው ግብና መነሻ በላይ የግብርና ሴክተሩ አሳክቷል ብለን መውሰድ እንችላለን።